በብልጽግና እንደ ፓርቲ የወሰን ነው። በርከት ያሉ ወጣቶች በመንግስትም በፖለቲካ ጉዳይ ውስጥም ገብተው መግባት በቂ ስላልሆነ በየጊዜው ሰልጥነው ኢምፓወር ደግሞ ተደረገው ስራ ተሰጥቷቸው እየተለማመዱ ተኪ ማፍራት አለብን የሚል ዝግጅት በስፋት የሰራ ያለ ነው። እኔ የመራው ካቢኔ በግማሽ በላይ ወጣት ነው። ብዙዎቹ ትናንትና ዩኒቨርሲቲ የነበሩ መጥተው በተለያየ ደረጃ ሰርተው በተግባር ተምረው ዊዝደም ካላቸው ሰዎች ጋር አብረው ሰርተው አሁን ትላልቅ ኃላፊነት ይዘው እየሰሩ ይገኛሉ። እዚህ ጋር ሁለት ችግር ነው ያለው። ብዙ ሰዎች ከፍተን ለማስገባት ሞክረናል። ለምሳሌ አንቺ ከውጭ ስትመጪ፣ ከአሜሪካ ስትመጪ የመጀመሪያው ሀሳብሽ አመራር መዘጋጀት አለበት፣ እውቀት ያላችሁ ሰዎች ያስፈልጋሉ፣ ወጣቶች ያስፈልጋሉ ትያለሽ። ትክክል ነው። ይሆሉ የመጣሽ ግን ራስሽን ሾመሽ ነው። አንቺ ያሰብሽው የብሔራዊነት አማካይ ለመሆን ነው፣ የውጭ ጉዳይ ለመሆን ነው፣ ወይም መከላከያ ለመሆን ነው ወስነሻል። ያ የወሰንሽው ነገር ካልተሰጠሽ ማገልገል ውስጥሽ ስለሌለ አኩርፈሽ ነው የምትሄጂው። ብዙዎች አኩርፈው የሄዱት በዚህ ነው። ራሳቸውን ሾመው ከመጡበት ቦታ ውጪ ማገልገል ያለ አይመስላቸውም። ወረድ ብሎ ለማገልገል ብዙ ሰው ዝግጁ አይደለም። ወረድ ብለን ካላገለገልን ደግሞ መንግስት ምን እንደሆነ የመንግስት ኒውሮን የመንግስት ሲስተሞች ምን እንደሆነ አናቃቸው። ታችን ብዙ ጣጣ ያለው እሱን እያየን ስንሄድ ነው መፍትሄ አፍላቂ ምን ሆነ ያንን በማይጥስ መንገድ የስልሳዎቹ ትውልዶች በደርግም በኢህአደግም እስከ ብልጽግና መጀመሪያ አካባቢ ከሞላ ጎደል የኢትዮጵያ ፖለቲካ አድራጊ ፈጣሪ ሰሪዎች የስልሳው ትውልድ ነው። በስልሳዎች ሁለት ትውልዶች ናቸው። አጀንዳ ፈጣሪ ሰሪ ይሄ ጉዳይ ምን ውጤት እንዳመጣ ደግሞ አይተነዋል። በሁለቱም መንግስታት ዘመን አይተነዋል። ለዚህ አሁን ደረጃ በደረጃ ወይስ ደምን ሉዝ ሳናደርግ ተኪ ፎርስ አገር የሚያሸጋግር ፎርስ መፍጠር አለብን በሚል በታቀደ መንገድ ነው እየሰራ ያለ ነው። በእርግጠኝነት ከኛ የተሻለ ውጤት የሚያመጡ ሰዎች እየተፈጠሩ እንዳሉ ይሰማኛል። አመራር ሲፈጠር ፕራይመርሊ ሰውየ መወሰን አለበት። ሕልም ከሌለው ስለተማረ ብቻ፣ ትጋት ከሌለው ስለተማረ ብቻ፣ ማለፍ በሚገባው መንገድ ማለፍ ካልፈቀደ ስለተማረ ብቻ በቂ መሪ ሊወጣው አይችልም። መሪነት የእውቀት ብቻ አይደለም፣ የስኪልና የዊዝደም ጭምር ነው። ያ ስኪልና ዊዝደም ነው የሚገኘው ወጥቶ መወረድ ነው። ከታች ጀምሮ አቲቲዩዱ የቀና ለማገልገል የተዘጋጀ ስርቆት የሚጠየፍ በልፋት በጥረት ውጤት የሚያመጣ በድካም ውስጥ እያበጠ እያደገ እንደሚሄድ የሚያምን ሳይደክም አልጋ በአልጋ ነገር እንደሌለ የሚያስብ ከሆነ በጣም በርካታ ወጣት ሊሰሩ ምሽ ወጣቶች ያሉበት መንግስትና ፓርቲ ነው። በእርግጠኝነት ብዙ ሰዎች እድል እያገኙ ኢምፓወር እየተደረጉ እያበላሹ እየተገሰጹ እየተመከሩ እየሰለጠኑ ስለሆነ ኢትዮጵያ ወደፊት የመሪ ጉዳይ ያሳስባታል ብዬ ብዙ አልሰጋም ነኝ። መልካም ወደ ሌላ ጉዳያችን እስኪ ሻገር እንበል። በተለይ የውጭ ግንኙነታችንን እስኪ እንፈትሽ። ባለፉት ሰባት ዓመታት አዳዲስ ጉዳዮች የሰማንበት ነበር የውጭ ግንኙነት